ኢራን የሆርሙዝን ወሽመጥ በፈንጂ ለማጠር በዝግጅት ላይ መሆኗን ደርሰንበታል ሲሉ የአሜሪካ ምንጮች አስታውቀዋል። አሜሪካና እስራኤል በኢራን የኒውክሌር ማብላያ ጣቢያዎች ላይ ከፈጸሙት ጥቃት አንጻር በድፍን የመካከለኛው ምስራቅ ቀጠና የራዲዮ አክቲቭ ስጋት ማርበቡም ተሰምቷል። ይሄ ደግሞ የማታ ቆሻሻ ከመንካቱ የማነካካቱ ይሉትን መሆኑ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በ ያልተሰቀለ አፍ ሲያመልጥ ራስ ሲመለጥ አይታወቅም ምን በሆነው የኢዝራኤል ጦር ኃይል አፈቀላጤ ብርጌዲየር ጀነራል ኤፌ ደፍሪን መግለጫ ሀገራቸው ኢዝራኤል ኦፕሬሽን ራይዚንግ ላይን ስትል በኢራን ላይ በከፈተችው የዚያ የአውሮፓኑ ሰኔ 13 ቀን ጥቃቷ በኢራን ብቸኛውንና ዋናውን የቡሸር የኒኩሌር ማብለያ ጣቢያ መገደቢያና ማከማቻ ስፍራ መምታቷን አስታውቀዋል። እናም አሁን ታዲያ ኢዝራኤል በጀብደኛነት የፈጸመችው የመሰላት የዚያ የመርዛማው የራዲዮ አክቲቭ ጨረር ጉዳይ በድፍን የመካከለኛው ምስራቅ ቀጠና ጭንቀትና ስጋት ወልዷል ነው የሚባለው። ይሄ ደግሞ ለሀጣን የመጣ ለጻድቃን ይተርፋልን ይሏል አበው። የእስራኤል መንግስት ያንን የጦር ኃይሏ ፈቀላጤ የሰጡትን መግለጫ ወዲያውኑ እንዲወገድ ቢያደርገውም ግን አንድ ጊዜ ካፍ ወጣ አፋፍሉትን ሆኗልና ይብሱን ፍርሃቱና ስጋቱ እንዲነግስ አድርጎታል የተባለው። እስራኤል በመጀመሪያው ቀን የኢራን ጥቃቷ ናታንዝና የኢስፋሀንን የኒኩለር ጣቢያዎች መምታቷን ተከትሎ በሁለቱም ጣቢያዎች መርዛማ ብክለት ሊኖር እንደሚችል የዓለም አቀፉ የአቶሚክ ተቆጣጣሪ ተቋምም ማስጠንቀቁ አይዘነጋም። ከእስራኤል ናታንዝና የኢስፋሀን ኢራን የኒኩለር ጣቢያዎች ጥቃት በኋላም ደግሞ አሜሪካ ከተራራ ስርቻ ተቦርቡሮ የተሰወረውን የፎርዶን የኒኩለር ማብሊያ ጣቢያ 30ሺህ ፓውንድ በሚመዝኑ የባንከር ባስተር ቦምቦች መደብደቧ ሌላና ተጨማሪ ወዲያም ከባድ የተባለ የመርዛማ ጨረር ስጋትን መውለዱን የሚነገረው የአሜሪካ ባለስልጣናት በበኩላቸው ከፎርዶ የኒኩለር ማብሊያ ጥቃታቸው በኋላ በሰጡት ማብራሪያ የመርዛማ ብክለቱ ጉዳይ አሳሳቢ አይሆንም፣ ምክንያቱ ደግሞ የአጥፊ ጦር መሳሪያው የተቀበረበት ስፍራ ጥልቅ ከመሆኑ የተነሳ ማለታቸውና ድንገት እንኳን ብክለት ቢኖር ሜካኒካል እንጂ ራዲዮሎጂካል አይሆንም ነበር ማለታቸውም አይዘነጋም። ያንኑ የአሜሪካን ጥቃት ተከትሎ የዓለም አቀፉ የአቶሚክ ተቆጣጣሪ ተቋማና ዳይሬክተር ራፋኤል ግሮዚ በሰጡት ማብራሪያ የአሜሪካ ጥቃት ብክለት ካስከተለም ጊዜያዊና በተወሰኑ አካባቢዎች ብቻ ነው ማለታቸውም ይታወቃል። በድፍን መካከለኛው ምስራቅ ቀጠና ያሉት ሀገራት ፖለቲከኞችና የኒክሌር ተመራማሪዎች በበኩላቸው እሳትን በልብስ ታቅፎ መቃጠልን ያለማሰብ እንዴት ይሆናል ሲሉ ጭንቀታቸውን ያጋራሉ። እንዳብነትም አብነትም የዮርዳኖሱ የአቶሚክ ኢነርጂ ኮሚሽን ዶክተር ካሊድ ቶካን በሰጡት የጉዳዩ ዙሪያ ማብራሪያቸው በኢራን ከደረሰው የኒውክለር ማብለያዎች ጥቃት የተነሳ የራዲዮ አክቲቭ ብክለቱና ስጋቱ ከባድ ቢሆንም የባሰ አስከፊና ዘግናኝ አደጋ የሚኖረው ግን የኢዝራኤሉ የኒውክለር ጣቢያ ዲሞና ከተመታ ነው ሲሉ ገልጠው አሳይተዋል። ያ የሚሆን ከሆነና ዲሞና ከተመታ የዮርዳኖሳውያን አበሳቸው ይከፋል፣ ይሰፋል ነው ያሉት። ዶክተር ቶካን በዝርዝሩ ማብራሪያቸውም የራዲዮ አክቲቭ መርዛማ አሲድ ስጋትን ለመከላከል ያሉትን ብልሃትን መክረዋል። ያው የፖታሲየም አዮዳይድ እንክብሎችን መውሰድ ሲሉ፣ ያ መድኃኒት ለራዲዮ አክቲቭ ተጋለጡ ቅድሚያ የሚመከር መሆኑንም አስምረውበታል። የዚያን የዶክተር ተውከል ቃለ ምልልስ የሰሙት በርካታ ዮርዳኖሳውያን ያንን የፖታሲየም አዮዳይድን እንክብል በብዛት እየገዙ ሲውጡም ታይተዋል ነው የተባለው። ይሁንና የዮርዳኖስ የጤና ባለስልጣናት በበኩላቸው የፖታሲየም አዮዳይድ እየገዙ የሚውጡትን ሰዎች በጥብቅ እያስጠነቀቁ መድኃኒቱ እንደተባለው ለመከላከል ቢመከርም ግን በጤና ባለሙያዎች የራዲዮ አክቲቭ ብክለት በሰው ላይ ካልተገኘ በስተቀር የባሰ ሌላ መዘዝ እንዳለው እየመከሩ ነው። ይህ አሜሪካና የእስራኤል ሹማምንት በኢራን ዎቹን አገዛዝና ስርዓቱን እንዲወገድ ለማድረግ ውስጥ ውስጡን ብዙ እየሰሩ መሆናቸው ይነገራል። በኢራን የመንግስት ለውጥ ካልተደረገ በስተቀር ደግሞ ይላሉ የፖለቲካው ዘርፍ ተንታኞች፣ አንድም ኢራን ከውስጧ የሚያብጣት የተቃውሞ ማዕበል ይገነፍልባታል፣ ሁለትም ደግሞ ሌላ አስከፊ ሂደት ይገጥማታል ነው ያሉት። በዚያ ደረጃና መልክ የሚሆነውን ሁሉንም ሂደት ግን የኢራን ወዳጅ አጋርና አባር ሀገራት ሩሲያና ቻይናን ወዲያም ሰሜን ኮሪያን መሰሎቹ አይዋጥላቸውም ነው የሚባለው። ለምን ቢሉ ደግሞ ነግ በኔን ስለሚያስቡ ነው ይሏቸዋል። በአሜሪካና በእስራኤል የጋራ ስሌት ና ቀመር ከፎኛ መጎዳቷ የሚነገርላት ኢራን ዛሬ አንድ አዲስ መረጃ ወጥቶባታል። ያውም ኢራን በፋርስ ባህር የዓለምን ሃያ በመቶ የተጣራ ነዳይ ዘይት መተላለፊያ የሆርሙዝን ወሽመጥ በፈንጂ ለመዝጋት መዘጋጀቷ የኢራን የሆርሙዝን ወሽመጥ ለመዝጋትም ብቻ ሳይሆን በተራቀቁና በግዙፍ ፈንጆች ለማጠራ ሲራለች የተባለው ኢራን የዚያን መሰል አደገኛ እርምጃ ለመውሰድ የተዘጋጀችው ደግሞ በኢዝራኤል የመጀመሪያው ቀን ሰኔ 13 ቀን ጥቃት ከተፈጸመባት ከዚያ በኋላ ነው። የአሜሪካ የደህንነት አካላት ኢራን ፈንጂ አቅማና በሰራ አካላታቸው ላይ ፈን ጠቃቅማ አዘጋጅታቸዋለች የተባሉትን የኢራን መርከቦች ማረጋገጣቸውን አስታውቀዋል። ተህራን በምን የሚሆነ በምን የሆርሙዝን የነዳይ መተላለፊያ የዓለምን ግዙፍ ወዲያም እረፍት አልባይ መርከቦች መዘዋወሪያ የምትዘጋው ከሆነ ደግሞ በአለም የንግድ ዘርፍ ላይ ያልተጠበቀም ያልተገመተም ኪሳራ ያጋጥማል ማለት ነው። ይህ ዓለም አንድ አምስተኛው የነዳይ ዘይትና የጋዝ ምርት መተላለፊያው የሆርሙዝ ወሽመጥ የሚዘጋ ከሆነ ለማንም አይበጅም ሲሉ ገላልጥ የሚያሳዩት እልቆ መሳፍርት የላቸውም። የኢራን ፓርላማ የሆርሙዝ ወሽመጥ ይዘጋ ዘንድ ተሰብስቦና መክሮ ውሳኔ ያስተላለፈው ባለፈው የአውሮፓውያኑ የሰኔ ወር 22ተኛው ቀን ነው። የሆነና ግን የኢራን ፓርላማ ያጸደቀው ውሳኔ አስገዳጅ እንዳልሆነና ውሳኔውም ቢሆን በኢራን ከፍተኛው የጸጥታ አካልና በሀገሪቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ እጅ ብቻ እንደሆነ መገለጡ አይዘነጋም። የኢራን አሁን እንደተነገረባት ዜና ይህ ሆርሙዝን ወሽመጥ በፈንጄ የምታጥረው ከሆነ እንኳንስ የመርከቦች ቀርቶ የዳክያ ዋናተኛ እንቅስቃሴም ይኖራል ተብሎ አይታሰብም ሲሉ የሚያሳዩት ለቁጥር ያታክታሉ። በዚሁ የሆርሙዝ ወሽመጥ መዘጋት ጉዳይ ጥያቄ የቀረበ ባለት ዋይት ሀውስ በበኩሉ በሰጠው ምላሽ ታንክስ ቱ ዘ ፕሬዚደንትስ ብሪሊያንት ኤክሴኪዩሽን ኦፍ ኦፕሬሽን ሚድናይት ሃመር ችግር የለም፣ የሆርሙዝ ወሽመጥ የሚዘጋበት ምንም አስጊ ነገር የለም፣ ኢራን በከፍተኛ ደረጃ ተዳክማለች ነው ያለው። ይህ ሆርሙዝ ወሽመጥ በኦማንና በኢራን መካከል የተዘረጋና የፋርስን ባህር ከኦማን የውሃ መተላለፊያ ጋር የሚያገናኝ ከዚያ ተሻግሮም የደቡቡንና የአረቡን ባህር የሚያገናኝ መሆኑ ይነገራል። በዚያ የሆርሙዝ ወሽመጥ የነዳይ ዘይት ሀብታቸውን ወደ እስያ ብቻ ከሚልኩ ሀገራትም ሳውዲ አረቢያ የተባበሩት አረብ ማንነትና ኢራቅ ሲጠቀሱ በዓለም ላይ ግዙፍ መጠን የተጣራ የተፈጥሮ ጋዝ ላኪዋ ሀገር የኳታር ነዳጅ ዘይት ላኪዎች ሙሉ በሙሉ በዚያ የሆርሙዝ ወሽመጥ የሚጠቀሙ መሆናቸውን የተገለጸው እንደ አውሮፓውያኑ አቆጣጠር በ2019 ኢራን በዚያ የሆርሙዝ ወሽመጥ በፈጣን ጀልባዎች ላይ የተጠመዱ ከ500 በላይ ፈንጆችን አዘጋጅታ እንደነበር ይህ አሜሪካ የመከላከያ የደህንነት አካላት በጊዜው መግለጻቸው አይዘነጋም። እስራኤል ዛሬ ባወጣቸው መግለጫዋ ቀጣይ ጠላቶቻችን በየመን ያሉት ሁቲዎች ናቸው ነው ያለችው የእስራኤሉ የመከላከያ ሚኒስትር ሚኒስትር እስራኤል በሰጡት ማብራሪያቸው ቃል በቃል ይህንን ያሉት አፍተር ስትራይኪንግ ደ ሄድ ኦፍ ዳ ስናክ ኢን ተህራን ዊ ኦልሶ ስትራይክ። ከዚህ በኋላ ለሀውቲዎች የምናሳየው ርኅራሄና ምህረት የለም። ከዚህም በኋላ በእስራኤል ላይ ለጥቃት የሚሰነዘረው እጃቸው ይቆረጣል ና ያሉት። ይህ ሐውቲዎች ቃል አቀባይ የሀያ ሳሪያ በበኩላቸው በሰጡት ማብራሪያ ሀውቲዎች በአየርና በባህር ጨምሮ በአራት የእስራኤል ገጾች ላይ ለከባድ ጥቃት መሰናዳታቸውና ያስታወቁት በጋዛ ሰርጥ ከሐማስ ጋር ወደ ጦርነት ከገባችበት ከዚያ የጥቅምት 7 2023 የአውሮፓኑ ዘመን አንስቶ አመዛኙን የየመንን ምድር የተቆጣጠሩ ታውቲዎች በቀይ ባህር፣ በኤደን ባህር፣ በህንድ ውቅያኖስ ወዲያም በባብ አልማንዳብ የንግድ መርከባዎች ላይ ከባድ የተባለ የጥቃት ክንዳቸውን መሰንዘራቸው አይዘነጋም። የእስራኤል ባለስልጣናት በበኩላቸው ሜይ ቢ ዞስ ቢ ቱ ቦምብስ ኒድ ቱ ቪዚት ያማን ሲሉ ዝተዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዋውተርስን፣ ካማ ፕሬስን፣ ማሪታይም ኤግዜኪቲቭ፣ ጃፓን ታይምስን፣ ሚያሚ ሄራልድን፣ ጄሜኒስ ኦንላይንን ኤዥያዋን ካፒቴንና ኪፍ ፖስትን ተጠቅመናል።